ሀይሚና ብሩኬ እንኳን ደህና መጣችሁ። እንዲሁም መሌና የመሌ ሚስት ሙሽራ እንኳን ደህና መጣችሁ። እውነት ለመናገር በጣም ተጠፋፍተናል። እነሱም ጠፍተዋል፣ እኛም ጠፍተናል። ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ ቤተሰቦች ደህና ናችሁ ወይም ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ለክርስትና እምነት ተከታዮች እንኳን እንኳን እንኳን እንኳን ለብርሃኑ መስቀሉ በሰላም አደረሳችሁ። በዓሉ የሰላም የፍቅር ይሆንላችሁ። በተለይ በተለይ ደግሞ ቡታጀራዎች ጉራጌዎች በጣም ለየት ለየት ያለ በዓል ነው። ያው በዓሉ እንደ ሀገር ቢሆንም ግን ደግሞ እንደ ጉራጌ ክልል ከበድ ይላል ብዬ ነው ለየት ተደርጎ ስለሚከበር ብዬ ነው እና ትላንትና ደግሞ ዋው ጽጌ ብሩኪ የቀወጡት ነበር። እሺ አብርሽ ደግሞ በጣም ነው እንዴ ታመምከው ጉድ። እንደው ቪዲዮ ለመስራት አልተመቸኝም እንጂ በጣም ብዙ ታምር በጣም ብዙ ታሪክ ነው እያየን የነበረው። በጣም ብዙ ነገር ነው እየተደረገ የነበረውና እና ነገር ግን ያው ቪዲዮ ለመስራት አልተመቸኝም። አሁንም ጨረቃዎቼ ስለመጡ ደስ ብሎ ነው በጣም ናፍቀው የነበረው እውነት ለመናገር በተለይ ሀይሚዬ በቃ ጥፍት ጥፍት ጥፍት ብላ ነበር ትናንትና። ግን ያው ዛሬም ቀንም ሙሉ ጠፍታ ነበረ። አሁን ግን በእነ መሌ ቤት ያው መሌ የመሌ ሚስትም እንግዲህ የልጅ እናት ሆናለች፣ የመሌም የልጅ አባት ሆኗል። እንኳን ደስ አላችሁ! የምር በጣም ነው ደስ የሚለውና ወልዳ ደግሞ አልጠየቋትም መሰለኝ ሀይሚና ብሩኬ። ኧረ ጓብለዋ ጓብለው ነው የተቀበሏች ሀይምዬ ደግሞ አይሞላም እኮ አዎ አይሞላም እውነት ለመናገር አይሞላም ህይወት በጣም ከባድ ናት የምር ያሰባችሁት ቦታ አትደርሱም ወይም አታደርጉም ነው የፈልጋችሁትን ያሰባችሁትን በጣም ከባድ ነው በቃ ሁሉም ሩጫ ስለሆነ ሁሉም የየራሱ ሩጫ ስለሆነ በጣም ከባድ ነው እና መሌና ማሂ ደግሞ አትቀየሙ ያው አይሞላም ሀይምዬ እንዳላቸው በእርግጥ ያው መጠየቅ ነበረባቸው እንዳላቸው ቅርበት እንዳንድ ወንድም ያው ግን ደግሞ እንዳሉት ነው፣ አይሞላም እና እንኳን ደህና መጣችሁ። ለማንኛውም ደስ ስላለኝ ስለመጣችሁና ስላዩችሁ ደስ ስላለኝ ደስታዬን ልገልጽ ነው የመጣሁት እንጂ አሁንም ቪዲዮ ረጅም ቪዲዮ መስራት አልችልም። ያው ከነገ በኋላ በደንብ እመጣለሁ ማለት ነው። ደህና